ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን፣ ጥቅምት 2 2018 ይመጥቻለሁ መረጃና ወደ እናንተ የተከታተላችሁ አብራችሁን ስለምትቆዩ ቆይ ኮደው አመሰግናለሁ። ሐሳብ አስተያየቶችንም እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ዘወትር ሐሳብና ሐሳብ እና አስተያየቶቻችሁ፣ ጥቆማ ዜና ጂሜል ዶት ኮም ከዲስክሪፕሽን ላይ በተገለጸው የኢሜል አድራሻ መልእክቶችን ማድረስ ትችላላችሁ። በየዕለቱ እንግዲህ የኢሜል አድራሻ እያስታወስኳችሁ ነው የምገኘው። አንዳንዶቻችሁ ደግሞ እየጠየቃችሁ ትገኛላችሁ። ከቻናል ዲስክሪፕሽን ላይ ታገኙታላችሁ የኢሜል አድራሻውን፣ እሱ መልእክቶችን ታደርሱ ትችላላችሁ። በሌሎችንም ሜሴንጀር፣ ቴሌግራም፣ ዋትስአፕ ላይ መልእክቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ተሳትፏችሁ እየቀጠለ ነው የሚገኘው። በርካቶቻችሁ በተለይ ከሀገር ውስጥ ብዙ መልክቶችን እያደረሳችሁ ነው። እንደዚሁም ደግሞ ከሌሎች አካባቢዎች ከአሜሪካ፣ ከአውሮፓ፣ ከሳውዲ አረቢያ በቅደም ተከተል በርካቶቻችሁ በርካታ አስተያየቶችና ሀሳቦችን አድርሳችኋል። በእጅጉ ነው የማመሰግነው። እንግዲህ አሁን ያለውን አጠቃላይ ሁኔታ በተመለከተ እለታዊ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ የፖለቲካዊ መረጃዎችን እየተከታተልኩ ወደ እናንተ አደርሳለሁ። እንግዲህ በተለያዩ አካባቢዎች ውጥረቶች እንዳሉ ነው መረጃዎች የሚያሳዩት በተለይ እግዲ ከፋኖና ና ከመከላከያ ባሻገር በመከላከያና በህወሓት ታጣቂዎች መካከልም እንደዚሁ አዳዲስ ውጥረቶች አሉ። ዛሬ በያስቧቸው መረጃዎች ይህንን የሚያሳዩ መረጃዎችን ይዣለው። የህወሓት ወታደራዊ አዛዦች ሰራዊታቸውን ሰብስበው እንደዚሁ ስምሪቶችን ሰጥተዋል። የህወሓት ታጣቂዎችም አዲስ ወታደራዊ እንቅስቃሴ ያለባቸው ቀጠናዎች አሉ። በተመሳሳይ የፌዴራል መንግስቱም ወደ ትግራይ አዋሳኝ አካባቢዎች እንደዚሁ አዲስ ኃይል እያሰፈረ ነው የሚገኘው። ከዚህ ጋር በተያያዘ ያለውን አጠቃላይ ሁኔታ በተመለከተ እና ደግሞ በቀጣዮቹ ጊዜያት ከዚህ ጋር በተያያዘ ምን አይነት ፖለቲካዊ፣ ወታደራዊ ሁኔታዎች ሊፈጠሩ ይችላሉ የሚለውን አጠቃላይ ስምርት የሚያሳይ መረጃ ነው እንድትከታተሉ ነው በአክብሮት የሚጋብዛችሁ። በተለያዩ አካባቢዎች እንደዚሁ ውጊያዎች እየተደረጉ ነው የሚገኙት። እንደዚሁም ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችን አካትቻለሁ። እየተከታተላችሁ አብራችሁን ቆዩ። ወደ መረጃዎቹ ነው የምሄደው። በተለይ ትናንትና ዛሬ በሸዋ በብዙ ቦታዎች ውጊያዎች እየተደረጉ ነው፣ በወሎ በተመሳሳይ፣ ጎንደርም አልፎ አልፎ ውጊያዎች እየተደረጉ ነው የሚገኙት። ዛሬ በተለይ በሰሜን ቀጠና በተደረጉ ውጊያዎች ከፍተኛ ሰብዓዊ ቁሳዊ ጉዳት ደርሷል። እሱንም በዝርዝር የማደርሳችሁ ይሆናል። ጎንደር፣ ሸዋ፣ ወሎ ቀጠና ውጊያዎች እንደቀጠሉ ናቸው። በተለይ በሸዋ በደብረ ብርሃን እንግዲህ ትናንት የተፈጸመው ሊደፈጣጥቃት ጨምሮ አንኮበር፣ ሸዋሮቢት፣ ግሸራቤል፣ ሚዳ፣ ሬማ ሲያዋዩ ደብርን ጨምሮ እስከ አንኩበር ደስ ያሉ ወታደራዊ እንቅስቃሴዎችና ስምሪቶች አሉ። በተለያዩ ቦታዎችም ከመደበኛ እስከ ደፈጣ ውጊያዎች ተደርገዋል። ከተሞች በቁጥጥር ስር ውለዋል። መንግስት አሁንም የአየር ወለድ ኮማንዶ ኃይሉን ወደ አካባቢው በብዛት እያስገባ ነው የሚገኘው ከሚልሻ ከአድማ ብተና ከእግረኛ ባሻገር በተለይ የአየር ወለድ ኮማንዶ አንድ መቶ አንደኛ አንድ መቶ አንድ መቶ ሁለተኛ አንድ መቶ ሶስተኛ አንድ መቶ አራተኛ እና አንድ መቶ አምስተኛ ክፍለ ጦሮች ከዚህ ከንሳሮ እስከ ይፋት እስከ ሸዋሮቢት በረከት ምንጃር ሸንኮራ ድረስ ባለው ከተጉለት እስካንጎለዳ ድረስ ባለው ደጋማና ቆላማ አካባቢ ስምሪት ወስደው ነው የሚገኙት። ከዚህ ባሻገር ልዩ ዘመቻዎች ኮማንዶ እንዲሁም ደግሞ የሪፐብሊካን ኮማንዶ አባላትም ጭምር በዚሁ በሸዋ ቀጠና ስምሪት ወስደው ነው የሚገኙት። በስማዳ ጉና በጌምድር ጉና ጃናሞራን ጨምሮ ጎንደርም በተለያዩ አካባቢዎች ዛሬ ውጊያዎች መደረጋቸውን የሚያሳዩ መረጃዎች አሉ። የደፈጣ ጥቃቶች ተፈጽመዋል። ወታደራዊ ስምሪቶችም እየተደረጉ መሆናቸውን መረጃዎቹ እያሳያሉ። በወሎ ቀጠና ሰሞኑን ብርቱ ውጊያ በተደረገባቸው አካባቢዎችም እንደዚሁ አዳዲስ መረጃዎች አሉ። እነሱንም ወደ እናንተ የማደርስ ይሆናል። ወደ መረጃዎቹ ሲሄድ እንግዲህ ሰሜን ወሎ አካባቢ ያሉ መረጃዎች ማስቀደም ነው ጀምረው በሰሜን ወሎ ቀጠና ሰሞኑን ብርቱ ውጊያ በተደረገባቸው አካባቢዎች ከዞኑ የተለያዩ ወረዳዎች የተውጣጣ የሚሊሻ አባል ስልጠና ስለማጠናቀቁ እና ዛሬ የምርቃት መርሃ ግብር አድርጎ ለውጊያ ዝግጁ መሆኑን የሚገልጽ መረጃ በመንግስት ሚዲያዎች እንደዚሁ እና በአካባቢው ማህበራዊ ሚዲያዎች በብዛት ሲሰራጭ ውሏል። በጃናሞራ በጃራ ወታደራዊ ማሰልጠኛ በሰሜን ወሎ በሀብሮ ወረዳ በሚገኘው በጃራ ወታደራዊ ማሰልጠኛ ለአርባ አምስት ቀናት የወታደራዊ ስልጠና የወሰዱ የሚሊሽ አባላት ናቸው ዛሬ መመረቃቸው፣ እየታወቀው ባለፈው መስከረም መጀመሪያ በዚህ በጃራ በሚገኝ ወታደራዊ ማሰልጠኛ ጣቢያ ላይ ፋኖ በፈጸመው ጥቃት ስልጠና ተቋርጦ በርካቶችም ሙትና ቁስለኛ ሆነው እንደነበር ይታወቃል። ያ ስልጠና እንደገና ቀጥሎ ነው ዛሬ ለምርቃት እየበቁት። በወቅቱ እንግዲህ ጥቃት በተፈጸመበት ጊዜ በተለይ ከቆቦ ከራያ ባላ ከራያ ለማጣና ከተለያዩ አካባቢዎች ለስልጠና የገቡ የሚሊሻ አባላት ጉዳት ማስተናገዳቸው ይታወቃል። ከአርባ ሰባት በላይ የሚሊሻ አባላት በወቅቱ በነበረው ውጊያ ምርኮ፣ ሞትና ቁስለኛ መሆናቸውን መረጃዎቹ ያስታውሳሉ። አሁን ከዛ በኋላ ነው እንግዲህ እየተረፉ ዛሬ ለምርቃት መርሃ ግብር እየደረሱት። በዚህ የምርቃት መርሃ ግብር ላይ የአካባቢው የብልጽግና ባለስልጣናት እንዲሁም ደግሞ በቀጠናው የወታደራዊ ስምሪት ግዳጅ አዛዦች ንግግር አድርገዋል። በዚህም እንግዲህ የሰሞኑን የተመሰረተው አስራ አንደኛው እዝ ምክትል አዛዡ ነው የተመደቡት ጀኔራል ዘውዱ ሰጣርጌ ለሚልሻ ኃይሉ የሰጡት ወታደራዊ ትዕዛዝ አለ። በሰጡት ወታደራዊ ትዕዛዝ የውክልና ጦርነት የከፈተውን ኃይል ትመክታላችሁ ከዚህ እንደወጣችሁ ሲሉ ትዕዛዝ ሰጥተዋል። ከዛ ባሻገር መከላከያም አስፈላጊውን ድጋፍ እንደሚያደርግ እንደዚሁ ቃል ገብተዋል። ጀነራል ዘውዱ ከ801ኛ ኮር አዛዥነት ሰሞኑ ወደ መተመሰረተው 11ኛ እዝ ምክትል አዛዥነት እየተመደቡት እንግዲህ ሰሞኑን ሀራ ተብሎ የሚጠራው አካባቢ አዲስ እዝ መመስረቱን ተከትሎ ነው። 11ኛው እዝ ሚል ስያሜ የተሰጠው አዲስ ኃይል በዚህ ቀጠና መመስረቱ ይታወቃል። እሳቸው እንግዲህ ከ801ኛ ኮር አዛዥነት በዚህ በወሎ ቀጠና ሰሜን ወሎ፣ ደቡብ ወሎ፣ ምራብ ወሎ እስከ ላሊበላ እንዲሁም ደግሞ እስከታች እስከ ኮምቦልቻና አካባቢው ያለውን ኃይል ሲመሩ የነበሩት እሳቸው ናቸው። እንግዲህ አሁን ሌላውን እዝ እየመሩ ነው ማለት ነው። ባለፈውም መጽሐፍ ማስመረቃቸው ይታወቃል። በተለይ ተወልዶ ባደጉበት በአማራ ሳይንት ቀጠና በተደረጉ ዘመቻዎች በቀጥታ ጭምር ውጊያዎችን ስለማስተባበራቸው እንዲሁም ደግሞ በሽምግልና የፋኖ አባላትን በቤተዘመድም ከስምሪት ቀጠና እንዲወጡ ተደጋጋሚ ጥረቶች ማድረጋቸውን የአካባቢ የመረጃ ምንጮች ይገልጻሉ። ወደ መርሳ ስንሄድ መርሳ ዙሪያ ጠዋት ጀምሮ የነበረው የእግረኛ እንቅስቃሴ እና የዙ ሃያ ሶስት ድብደባ ረፋድ አካባቢ ቆሟል። አራት ወጣቾች ከተሽከርካሪ ላይ ተወስደው ፋኖ ተማረከ በሚል መከላከያ ወደ ከተማና ካምፕ ስለመውሰዱ የአይንማኞች ገልጸዋል። መርሳ፣ መሐላምባ፣ ሊብሶ፣ ጊራና፣ ጎንፎ ጨፌ የመንግስት ኃይል ዛሬ ስለመግባቱ ነው እንግዲህ ከሀያ ቀናት በኋላ ለማወቅ የተቻለው ከሶስት ሳምንታት በኋላ ተመልሶ ገብቷል። በእንግዲህ የመንግስት ኃይል በየዙ 23 ድብደባ በማድረግ ነው ወደ አካባቢው እግረኛ አሰማርቶ ወደ አካባቢዎቹ እየገባው ወደ አካባቢዎቹ የመንግስት ኃይል እየገባውም ያለ ውጊያና ያላጸፋ ምላሽ መሆኑን የአካባቢ የመረጃ ምንጮች ገልጸዋል። አሁን በዚህ ሰዓት እንደዚሁ ከውጫሌ ወደ ገንፎ አካባቢ የሞርተር ድብደባ እየተደረገ መሆኑንም መረጃዎች ገልጸዋል። ዝርዝር የጉዳት ሪፖርት እንደደረሰ ወደ እናንተ የማቀርብ ይሆናል። ሌላው ዛሬ ብርቱ ውጊያ ከተደረገባቸው አካባቢዎች አንዱ ወደ ሰሜን የሚወስደን ነው። በሰሜን ጎንደር ሰሜነኛ ወይም ደግሞ ጃንአሞራ ተብሎ በሚጠራው አካባቢ ዛሬ ጠዋት እስከ ግማሽ ቀን ድረስ ብርቱ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ጠቁመዋል። ወይናይ ተብሎ በሚጠራው ቦታ በተደረገው ውጊያ ከማለዳ 12 ሰዓት እስከ አምስት ሰዓት ከሀያ ድረስ አድማ ብተና ፖሊስ ሚሊሻ ከመንግስት እንዲሁም ደግሞ ፋኖ በፋኖ መካከል ነው ውጊያ እየተደረገው በውጊያው በመንግስት ኃይል መሆነ በፋኖ ላይ የደረሰው ዝርዝር ጉዳት ባይታወቅም ግን ጉዳቶች መድረሳቸውን የመረጃ ምንጮች ገልጸዋል። ከነዚህ ጉዳቶች መካከል የሚሊሻ አዛዥና አስተባባሪን ጨምሮ በሚልሻና በአድማ ብተና በፖሊስ አባላት ላይ ጉዳት ሲደርስ፣ በፋኖ በኩልም እንደዚሁ በቁጥር ያልታወቀ የሞት የቀላልና ቀላልና ከባድ አካል ጉዳት መድረሱን የአካባቢ አይን ማኞች ገልጸዋል። በጃንአሞራ ቀጠና ከተደረጉ ውጊያዎች በጉዳት ደረጃ ሲታይ የዛሬ ውጊያ ከፍ ያለ ወታደራዊ ኪሳራ የተስተናገደበት ነው ሲሉ የአይን ማኞች ይህንን ተናግረዋል። ስድስት ሰዓት በኋላ የመንግስት ኃይል ሞትና ቁስለኞችን ይዞ ውጊያ ከተደረገበት ወይና አካባቢ ስለመውጣቱ መረጃዎች ገልጸዋል። ወደ ጠለምት ቀጠና በዚሁ ወደ ተከዜ ቀጠና ከጃን አሞራ ተራሮች ስንወርድ ወደ ጠለምት ቀጠና ከደባርቅ ከአንድ መቶ በላይ ተሽከርካሪዎች የመንግስት ኃይል ወደ ታች ወደ ጠለምት ቀጠናዎች ስለመጓጓዙ የመረጃ ምንጮች ገልጸዋል። አዳርቃይ ጠለምት ማይጠብሪ ተከዜ ጭምር በአዳርቃይ እና በሶስቱ የጠለምት ወረዳዎች በአራቱ የጠለምት አስተዳደሮች ስምሪት ተሰጥቶበታል ነው የተባለው። ይህ እንግዲህ ደባርቅ መቀመጫውን ያደረገው የሰሜን ህዝብ፣ በርካታ ወታደራዊ ኃይል ወደ አዳርቃይ ቆላማው አካባቢ ወርዷል። እስከ ተከዜ ድረስ ወታደራዊ ግዳጅ ተሰጥቷል። ካምፖችም የተዘጋጁ ካምፖች ሰራዊት እየገባባቸው መሆኑ ታውቋል። እንግዲህ እስከ እሽሬ ተከዜ ድረስ ባለው ቀጠና ነው። በዚህ ትይዩ ህወሀትም እንደዚሁ ኃይል እያስጠጋ መሆኑን መረጃዎቹ ጠቁሟል። ዛሬ እና ባለፈው አርብ ጀምሮ ለሶስት ቀናት በተከታታይ ተከዜ በመሻገር በርካታ የህወሀት ኃይል ወደ ጎንደር ቀጠና ስለመሻገሩ መረጃዎች ያሳያሉ። ይሄ ከሽሬ እንዳባጉና በተለይ ደብረ አባይ ተብሎ ከሚጠራው የተከዜ የስኳር ፕሮጀክት ባለበት በዋልድባ በኩል በርካታ የህወሀት ታጣቂዎች ወደ ጠለምት ኃይል ስለማስገባታቸው ተገልጿል። በዚህ በኩል በተለይ ደግ ገብራይ እንግዳ ስላሴ ተብሎ የሚጠሩት በምስራቅ ጠለምት እንዲሁም ደግሞ በዋልድባ ቀጠና በኩል ነው ኃይል ያስገቡት። በአምስት ቦታዎች ላይ አዲስ ኃይል አስፍረዋል። ታጣቂዎቹ ከትግራይ በመሻገር የህዋት ታጣቂዎች ማለት ነው፣ ተከዜን ስለመሻገራቸው ነው እየተገለጸው። ከዚህ በትይዩ በተከዜ ቀጠና ያለው ወታደራዊ ዝግጅት ይሄ ባለበት በሱዳን በኩልም የህወሀት ሰራዊት እንደዚሆ ያለውን ወታደራዊ ዝግጅት የሚያሳይ መረጃ ወጥቷል። በሱዳን ካምፕ የሚገኘው ህወሀት ታጣቂዎች ወታደራዊ ግምገማ፣ ዝግጅት፣ ስምሪት በመሳሰሉት ጉዳዮች ላይ አስቸኳይ የአንድ ቀን ተኩል ስብሰባ ማድረጋቸውን ከአካባቢ የወጡ መረጃዎች ያሳያሉ። በስብሰባው ላይ የወትሮው ወታደራዊ ዝግጁነት እንዲረጋገጥ ትዕዛዝ ስለመሰጠቱም ታውቋል። የስብሰባ ቦታው ሱዳን ሸረሪና የህወሀት የታጣቂዎች ካምፕ ሰብሳቢ፣ ኮሎኔል ወዲ ሰብአ የሳምረ አርሚ ሰባ የኮር አንድ ዋና አዛዥ። የስብሰባው ቦታ ደግሞ እዚሁ ሸረሪና ካምፕ ሆኖ ከመስከረም ሰላሳና እና ጥቅምት አንድ ግማሽ ቀን የተደረጉ ስብሰባዎች ናቸው። ኮሎኔል ወዲ ሰባ በዚህ ስብሰባ ላይ አምስት ኃይሎች አብረውን ተሰልፈዋል ሲል ለታጣቂዎቹ ገለጻ አድርጓል ይሄ ለኛ ትግል ጥሩ አጋጣሚ ነው ተሸንፏል የተባለው የህወሓት ኃይል ብዙዎቹ ብዙዎቻችሁ ተስፋ ቆርጣችሁ የተቀመጣችሁበትና የተበተነው ኃይል እናንተ ጸንታችሁ በቆማችሁት በተወሰናችሁት አጋር አግኝተን አሁን አጋሮቻችን ጋር አዲስ ዘመቻ ልናደርግ እየተዘጋጀን ነው ሲል ገለጻ አድርጓል። በዚህም እንግዲህ አጋር በሚል ኮሎኔል ወዲሰዋ የገለጻቸው የኤርትራ መንግስት፣ የሱዳን ወታደራዊ መንግስት፣ አንዳንድ የፋኖ ታጣቂዎች፣ የቅማንት ታጣቂዎች፣ የአፋር ተቃዋሚ ኃይሎች አብረውን ቆመዋል ሲል ይህንን ተናግሯል። እንግዲህ ይሄ የሰውየው ገለጻ ነው። ታጣቂዎቹ ይሄ አጋጣሚ ባለበት ወቅት የትግራይ ተወላጅ በሱዳን መጠለያ ጣቢያ የሚገኙ አምራ ኮባ የካምፖስም ነው ሃሽባ ተነድባ በእነዚህ መጠለያ ጣቢያዎች የሚገኙ የትግራይ ተወላጆች ወደ ትግል መግባት አለባቸው የሚል እንደዚሁ አቅጣጫ ሰጥቷል ኮሎኔሉ። በፍላጎት ወደ ትግሉ መግባት አለባቸው። በፍላጎት አንገባም የሚሉ ካሉ ከሱዳን ወታደራዊ አዛዦች ጋር በመሆን እርምጃ የምንወስድባቸው ይሆናል። ይህንን እናንተም ልታውቁት እንደም ደግሞ በመረጃ ለሌሎቹ በመንገድ ተባባሪ በመሆን ወደ ትጥቅ እንዲገቡ እንድታደርጓቸውና እንዲዘጋጁ ማድረግ አለባችሁ የሚል ትዕዛዝ መስጠታቸው ነው የታወቀው። ሌላው በዚህ ሸረሪና ወደ ቃብቲያ ሁመራ ወደ ወልቃይት ማለት ነው። በተለይ በካምፕ ዙሪያ የምሽግ ቁፋሮ በሚያስገቡ መስመሮች ላይ የመሳሪያና ወታደራዊ ዝግጅት እንዲደረግም እንደዚሁ አቅጣጫ ተሰጥቷል። አሁንም በወልቃይት ሰቲት ሁመራ በዚህ ቀጠና የደረሰ ሰብል አለ። ይህንን ሰብል መቆጣጠር አለብን። ሶስት ዓመታት ሙሉ ከዚህ ቀጠና ውጭ ሆነን በድህነት ቆይተናል። አሁን ግን ታጣቂው ጭምር በዚሁ ገቢ የሚያገኝበትን ዘመቻ ማድረግ አለብን የሚል ትዕዛዝም አብሮ ሰጥቷል። ማንኛውም የታጠቀ ኃይል በየትኛውም ሰዓት ዝግጁ እንዲሆን፣ ይህንን እንድትሆኑ ነው እየሰበሰብኳችሁ ብሏል። ሸረሪና ከህዋት ታጣቂዎች ካምፕ እንግዲህ ጎን አንድ የቅማን ታጣቂዎች ካምፕም እንደዚሁ እንደሚገኝ እና ይህንን ጎንደር ክፍለ ጦር እየተባለ የሚጠራ ታጣቂ ኃይልም እንደዚሁ በቁጥር ጥቂት ቢሆንም አብሮ በካምፕ ውስጥ እንደሚገኝ መረጃው ጠቁሟል። ከመስከረም 18 2018 ዓ ም ኮሎኔል ዮሐንስ የሚመራው የአርሚ ሰባ የሳምረ ቡድን ኮር ሁለት በበረከት በበኩል ማንጎ ተብሎ በሚጠራው ቦታ ወደ ወልቃይት ጥቃት መክፈቱ ይታወቃል። በዚህም ሶስት ገበሬዎች ላይ ጉዳት ሲደርስ የተከዜ ዘብ በሰጠው ያጸፋ ምላሽ ደግሞ ሰባት የሰምሬ ታጣቂዎች ሲገደሉ ታጣቂዎቹ ሌላ ትራክት የእርሻ ትራክተሮችንም እንደዚሁ ይዘው ወደ ሱዳን ማምለጣቸው ይታወቃል። እንግዲህ ከሱዳን እንዲሁም ደግሞ ከሌሎች ሀገራት በዚህ አካባቢ የሚገኘው ታጣቂ በርካታ የቡድን መሳሪያዎች፣ ወታደራዊ ተሽከርካሪዎች እና ለሜዳ ላይ ውጊያ የሚያገለግሉ ቁሳቁሶችን እንዳገኘም የመረጃ ምንጮቹ ገልጸዋል። በሌላ በኩል በራያ በአፋር በኮረም ግንባር ያለው የህወሓት ታጣቂዎችን ዝግጅት በተመለከተ በቦታዎቹና በታጣቂዎቹ ወታደራዊ ስምሪት ላይ ያለውን እንቅስቃሴ በተመለከተ ትላንትና ከ15 ቦታዎች በላይ በተለይ በራያ አላማጣና ራያ ባላ ቀጠና ያላቸውን እንቅስቃሴ በተመለከተ ትላንትና መረጃው ወደ እናንተ ደርሷል። ወደ ሸዋ የሚመልሰን መረጃ ላስከትል። ወደ ሸዋ ስንመለስ በመራቤቴ ቀጠና ዛሬም ለሁለተኛ ቀን ረፋዱን ውጊያ ሲደረግ ነው ያረፈደው። አየር ወለድ ኮማንዶ እና አየር ወለድ ኮማንዶ ሚሊሻ፣ እንዲሁም ደግሞ አድማብተና ተጨማሪ ወደ ሬማ ከአለም ከተማ ተጨማሪ ሀይል በሰባት ተሽከርካሪዎች ዛሬ እንደዚሁ ወደ አካባቢው ስለመግባቱ መረጃዎቹ ጠቁመዋል። በሬማ ከተማ እና በሬማ ከተማ አቅራቢያ ቢራባ መጅት አላቦ አዝማ ይጎቪያ ሽፈሪያምባ በተባሉት ቦታዎች እና እነዚህን ከተማውን ጨምሮ የሸፈነ ውጊያ ስለመደረጉ ታውቋል። በውጊያው የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በዝርዝር አልታወቀም በሁለት ቀናት ሆኖም ግን እንደ አፋድ አምደ ጽዮን ኮር መረጃ ከሆነ በርካታ ቁጥር ያለው የሚልሻ ኃይል ፈርሷል የሚል መረጃ ወጥቷል። ከዚህ እንግዲህ የሚሊሻ ኃይል ውስጥ በጋንታ በቲም በኃይል በኃይል አዛዥ የተደራጀ በርካታ የሚሊሻ ኃይል ከስምሪት ቀጠና ጠፍቷል። እንደ መረጃ ምንጮች ከሆነ ከሰባ አራት በላይ የሚሆን የሚሊሻ ኃይል ወደ ፋኖ ተቀላቅሏል። እንዲሁም ደግሞ ከፊሉ ደግሞ ከግዳጅ ቀጠና ወጥቶ ጠፍቷል ነው የተባለው። እንግዲህ በዚህ አካባቢ ከዚህ የሚሊሻ ኃይል ውስጥ እንግዲህ በአካባቢው ተወላጆች አብዛኞቹ የአካባቢው ተወላጆች እንደሆኑ መረጃው ገልጿል። በአንድ መቶ አንደኛ አየር ወለድ ክፍለ ጦር ሻለቃ ከላይ በተገለጹ ቦታዎች ተጨማሪ ኃይል በማሰማራት የከባድ መሳሪያ እና የቡድን መሳሪያ በተለይ የዙ ሀያ ሶስት ድብደባ እያደረገ እንደሆነም ከሰዓት በኋላ መረጃዎቹ ይህንን ጠቁመዋል። ወደ አማራ ሳይንት የሚወስደን መረጃ ላስከትል። በአማራ ሳይንት እንግዲህ ሰሞኑን ውጊያ እያስተናገዱ ካሉ በተለይ ከመስከረም አጋማሽ ጀምሮ ላለፉት ሶስት ሳምንታት ውጊያ ከተደረገባቸው አካባቢዎች አንዱ የሚጠቀሰው የምዕራብ ወሎ ቀጠናዎች ነው። መቅደላ፣ ተንታ፣ መካነ ሰላም እና አማራ ሳይንት ቀጠናዎችን በተለይ ሳይንት፣ አማራ ሳይንት የሚባለው መሀል ሳይንትን፣ አማራ ሳይንትን እንዲሁ ደግሞ ቦረና ሳይንትን አካቶ የሚይዘው ቀጠና ብዙ ውጊያዎች ሲደረጉ ነው እየሰነበቱት። በተለይ ትላንትና በዚህ በአማራ ሳይንት በአማራ ሳይንት እስከ ሌሊት ድረስ የዘለቀ ውጊያ ተደርጓል። በዚህም ውጊያ እንግዲህ ከፍተኛ የሆነ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን መረጃዎቹ ጠቁመዋል። በአማራ ሳይንት መሐል ሳይንት ወረዳ ደንሳ ከተማ በተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። የወረዳው አንድ ባለስልጣንን ጨምሮ በአድማ ብተናና በሚሊሻ አባላት እንዲሁም በፋኖ አባላት ላይ በውጊያው ጉዳት ደርሷል። ዛሬ የቀብር ስነ በሁለት ቤተክርስቲያኖች መፈጸሙን የዓይን እማኞች ገልጸዋል። ቦሮ ሚካኤል እና ቅዱስ ጊዮርጊስ አካባቢ ከደንሳ ወደ ደሴ መውጫ አካባቢ የቀብር ስነስርዓቶች ተፈጽመዋል። ዛሬ ከሰዓት በኋላ ውጊያ የተደረገው ደንሳ ከተማ በሚገኝ ጅምር ሆስፒታል ነው። ጅምር ሆስፒታሉን የመንግስት ወታደሮች የአድማ ብተና፣ አልፎ አልፎ መከላከያ ሚሊሻ ካምፕ የሚጠቀምበት ስለሆነ በዚህ ቦታ ላይ ነው እንግዲህ ውጊያ የተደረገው። በዚህ በጅምር ሆስፒታሉ ላይ በተደረገው ውጊያ ወረዳው አንድ የካቢኔ አባልን ጨምሮ ከአስራ ሰባት በላይ የሚሊሻና የአድማብተና አባላት ሙትና ቆስለኛ ሲሆኑ አራት የፋኖ አባላት እንደዚሁ ከሞት እስከ አካል ጉዳት ጉዳት አስተናግደዋል። ከቀይ ዋሻ ወደ ደንሳ ተከታታይ የዙ 23 የሞርተር ድብደባ መከላከያ ሲፈጽም እንደነበረ ትላንትና መሻሹን ከአካባቢ የወጡ መረጃዎች ያሳያሉ። ይህንን ቢያደርግም ፋኖ ቀድሞ ጀማን ጨምሮ እስከ ደንሳ ከተማ ድረስ ተቆጣጥሮ ስለነበረ በሆስፒታሉ ጅምር ሆስፒታሉ ካምፕ ላይ ጉዳት ሊደርስ ችሏል ብለዋል። ዛሬ ከሰዓት ውጊያው ቁሟል። በሁለቱ አብያተ ክርስቲያናት የቀብር ስነስርዓቶች ሲፈጸሙ መዋላቸውን መረጃዎች ጠቁሟል። እንግዲህ ከቀይ ዋሻ እስከ ጓሳ ድረስም እንደዚሁ ወታደራዊ ስምሬት እንዳለ የዓይን እማኞች ገልጸዋል። ወደ መተማ የሚወስደን መረጃ ላስከትል። መተማ እንግዲህ መተማ በዚህ አካባቢ ከሚሰሙ መረጃዎች መካከል በተለይ ብዙ ቦታዎች ያው እንግዲህ ባለው በጦርነቱም በተለያየ መንገድ በርካታ አሰቃቂ መረጃዎች ይሰማሉ። መተማ አካባቢ ያለው ግን መፍትሄ አጥቷል። ወደየት እንሄድ እያለ ነው ህዝቡ የሚገኘው። ጉዳዩ ደግሞ ስብሰብ የሚያደርገው በአካባቢው ግፍና ሰቆቃ የሚፈጽሙ ታጣቂዎች ከፋኖ ጋር ስንዋጋ ታግዛላችሁ በሚል በመከላከያ አዛዦች ልዩ ድጋፍ የሚደረግላቸው መሆኑና ይህንን በተመለከተ ህዝቡ በተደጋጋሚ ቅሬታ ቢያቀርብ መፍትሄ በማጣቱ የአካባቢው ብልጽግና አልፎ አልፎ ከመከላከያ እንዲሁም ደግሞ መከላከያ አድማ ብተናና የአካባቢ ሚሊሻ ከስምሪት ቀጠና ውጭ በማድረጉ ታጣቂዎቹ አሁን ከእለት ወደ ዕለት የሚያደርሱት ግፍና ሰቆቃ ቀጥሏል። በዛሬ ሁለት ታጣቂዎቹ 16 ሰዎችን አግተው ሁለት መግደላቸው ታውቋል። ዛሬ ማለዳ ታጣቂዎቹ ከገንዳ ውሃ ከተማ በቅርብ ርቀት በምትገኝ ዘባጭ ባህር ተብላ በምትጠራ ቦታ ነው። እንግዲህ ሁለት ሰዎችን ገድለው 16 ሰዎችን አግተው እየወሰዱት ባለፈው ሳምንት መስከረም 23 መስከረም መስከረም 23 2018 ታጣቂዎቹ መቃ ከተማ ተብላ የምትጠራው አቅራቢያ 32 ሰዎችን አግተው ወስደዋል። እስካሁን አንድም አልተለቀቀም። በወቅቱ 18 ሰዎች ተገድለዋል። ይሄ እንግዲህ በሳምንት ውስጥ ከሀያ በላይ ሰዎች ተገድለው ሀምሳ የሚሆኑ ሰዎች መታገታቸውን ከአካባቢ የወጡ መረጃዎች ያሳያሉ። በመከላከያ ድጋፍ እየተሰጣቸው ነው። ይህንን ጥቃትና እገታ የሚፈጽሙት የሚባሉት ታጣቂዎቹ ህዝቡ ትላንትና አደባባይ ይወጣል በሚል በመተማ ገንዳ ውሃ ከተማ ወታደራዊ ስምሪት ተደርጎ እያንዳንዱ ቤት እና መንገድ በወታደር እንዲጠበቅ መደረጉና ህዝቡ ቁጣው እንዳይገልጽ ወደ አደባባይ እንዳይወጣ ስምሪት መሰጠቱ ይታወቃል። በዚህ እንግዲህ በተለይ መተማ በኢትዮጵያ ውስጥ ለሹፌሮች ለተጓዦች ሲኦል ከሆኑት አካባቢዎች ውስጥ ግንባር ቀደሙ ነው የሚሉት የመረጃ ምንጩ። ባለፉት ሰባት ዓመታት እንደ መረጃ ምንጩ መረጃ ከሆነ ከ682 በላይ ሰዎች ታግተዋል። ከመተማ ጎንደር ከጎንደር መተማ እንዲሁም ደግሞ በአካባቢው ይኖሩ የነበሩ ጭልጋ አዳኛ ግርጫቁና መተማን ጨምሮ 680 በላይ ሰዎች መታገታቸውን መረጃ አለን ነው የሚሉት። ከ197 በላይ ሰዎችም በዚህ ጉዳይ የታግተው ስለመገደላቸውና የአካል ጉዳት እንደደረሰባቸው እንደዚሁ የመረጃ ምንጩ ይገልጻል። ከ12000 በላይ የቀንድ ከብቶች የገዳማትን የቀንድ ከብቶች ጨምሮ በድግግሞ ዝርፊያ ተፈጽሟል፣ ተዘርፈዋል። 69 ሹፌሮች ግድያና እገታ ተፈጽሞባቸዋል። እንግዲህ ከላይ ከተገለጹት ቁጥሮች በተለየ ሁኔታ የሾፌሮቹ አሃዛዊ መረጃ ነው። በተለይ ባለፉት ሁለት ዓመታት የተፈጸሙት እገታዎች የመከላከያ አዛዦች ለታጣቂዎቹ በሚያደርጉት ድጋፍ ጭምር ነው። ታጣቂዎቹ ኬላ ተሰጥቷቸው ገንዘብ እንዲሰበስቡ፣ ራሳቸውን በወታደራዊ ትጥቅና ስንቅ እንዲያዘጋጁ ከፋኖ ጋር መከላከያ ለሚኖረው ውጊያ ታግዛላችሁ በሚል አልፎ አልፎ ከመከላከያም የሎጂስቲክ የትጥቅ የስንቅ የስምር ድጋፍ እየተሰጣቸው እንደሆነ መረጃዎቹ ይገልጻሉ። እየተሰጣቸው እገታ እየፈጸሙ ነው። ይህንን የሚያደርጉት ያው እንግዲህ ከላይ እንደተገለጸው እነዚህ ታጣቂዎች ሸረሪና በሚገኘው የህወሓት ታጣቂዎች ካምፕም እንደዚሁ የተወሰኑ ጥቂት ቁጥር ያላቸው እንደሚገኙ መረጃው ያሳያል። ዛሬ እንግዲህ ሰዎች ታግተው ተወስደዋል። ወደ አፍሪካ ቀንድ መረጃችን ስንመጣ የአፍሪካ ቀንድ መረጃዎች የሶማሊያው ፕሬዝዳንት ሀሰን ሼህ መሐመድ ዛሬ ረፋድ አዲስ አበባ መግባታቸውን መረጃዎች ገልጸዋል። አብይ አህመድም አቀባበል እንዳደረጉላቸው በይህንን መረጃ ጠቅላይ ሚኒስትር አብይ አህመድ በቲውተር ገጻቸው አሳውቀዋል። በዚህ እንግዲህ የሶማሊያው ፕሬዚዳንት ሀሰን ሼህ መሐመድ ወደ አዲስ አበባ መግባታቸው በዲፕሎማሲ በኩል ያለ ለውጥ እና የኃይል አሰላለፍ ማሳያ ተደርጎ ይወሰዳል በሞቃዲሾና በአዲስ አበባ ጉዳይ ባለፈው ዓመት እንግዲህ ከኢትዮጵያ ከሀርጌሳ ጋር የወደብ ኪራይ ስምምነት በውስጥ መግባቷን ተከትሎ በማኩረፍ ከካይሮ ከአስመራ ሶስትዮሽ ቡድን ውስጥ የነበረችው ሞቃዲሾ የሞቃዲሾ ፕሬዚዳንት እንግዲህ በአምስት ሳምንታት ለሁለተኛ ጊዜ ወደ አዲስ አበባ ተመልሰው መምጣታቸውን ነው ይሄ መረጃ የሚያሳየው ባለፈው ለአባይ ግድብ ምርቃት ወደ አዲስ አበባ መጥተው ነበር ጳጉሜ አራት አሁን ደግሞ ተመልሰው ወደ አዲስ አበባ መጥተዋል እንግዲህ ፕሬዚዳንት ሐሰን ሸ መሐመድ ባለፈው ለአባይ ግድብ ወደ አዲስ አበባ በመጡበት ጊዜ ወደ ሀገራቸው ሲመለሱ በተለይ ኢትዮጵያና ግብፅን በተመለከተ አነጋጋሪ የሆነ አስተያየት ሰጥተው ነበር ግብፅ በሞቃዲሾ ቀጠና ኃይል ማሰማራቷ ከኢትዮጵያ ጋር በቀጥታም ሆነ በተዘዋሪ ጦርነት ሊያስገባ የሚችል ጉዳይ አይደለም ከሚለው ባሻገር ሁለቱም ወደ ጦርነት እንገባለን ቢሉ አንፈቅድላቸውም የሚለው አስተያየታቸው የብዙዎቹ መነጋገሪያ ነበር። ለማንኛውም በዲፕሎማሲ በኩል እንግዲህ ይሄ የኃይል አሰላለፍ ልዩነት ማሳያ ሆኖ የሚታየው ባለፈው ዓመት በነበረው የወደብ ኪራይ ስምምነት ምክንያት አስመራ፣ ሞቃዲሾ እና ካይሮ የሶስትዮሽ የውጭ ጉዳይ ሚኒስትሮች አሊያንስ ወይም ደግሞ ትብብር አቋቁመው ነበር። አሁን እንግዲህ ከዚህ ትብብር እየወጡ ወደ አዲስ አበባ እያዘነበሉ መሆናቸውን ይሄ በአምስት ሳምንታት ለሁለተኛ ጊዜ ወደ አዲስ አበባ የመጡበት ክስተት የሚያሳይ ነው የሚሆነው። ለዚህ ሰዓት እንግዲህ ያስኳቸው መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገና ድረስ ሁልጊዜም ቻናሉን ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ለወዳጅ ዘመዶቻችሁ እያሳወቃችሁ አዳዲስ መረጃዎች ሲለቀቁ እንዲደርሷችሁ ደግሞ ሰብስክራብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ መረጃዎች ይደርሷችኋል። ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ